ሁሉ ሰላም፣ ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ከያላችሁበት የዓለም ዳርቻ ጫፍ እስከ ጫፍ የአክብሮ ሰላምታችሁ ይደረሳችሁ እያልን ዛሬ መስከረም 22 2018 ዕለታዊ ወቅታዊ የጥቁር ገበያ ሐዋላ የምንዛሪ ዋጋ ዝርዝርና የዋጋ ተመንን በተመለከተ በዛሬው ዕለትም አነጋጋሪነቱ ቀጥለዋል። በዚህም የ17 ሀገራትን መረጃ ወደ እናንተ እናደርሳለን። እንዲሁም ከባንኮች መካከል በከፍተኛ ሁኔታ የምንዛሬ ዋጋ ተመን የሚታወቀውን ባንክ የዘጠኝ ሀገራትን መረጃ ይዘንላችኋል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክብረን ተመልካቾቼ፣ ከሰሞኑ እጅግ በርካታ የምትሆኑ የቻናል ቤተሰቦች የምትጠይቁት ጥያቄ አለ ይህም ከተለያዩ የዓለም ሀገራት ሆነን ወደ ሀገር ቤት ለመምጣት ስናስብ ምን ያክል ዶላር ነው ይዘን መግባት ያለብን? እያላችሁ እንግዲህ ከሰሞኑ ስጽፉልኝ ነበረ። በዚህም እንግዲህ ወደ ሀገር ቤት ስትገቡ ይዛችሁ መግባት የሚፈቀደው የዶላር መጠን ማለት ነው። ከዚህ በፊት የተቀመጠበት ዋጋም ከ10000 ዶላር ጀምሮ ይዛችሁ መግባት እንደምትችሉ ነው። ማለትም ከ10000 እስከ 15000 ዶላር ይዞ መግባት እንደሚቻል ከዚህ በፊት የተቀመጠ ቢሆንም አሁን ላይ ግን በዚህ ጉዳይ ከመንግስት በኩል የወጣ መግለጫ የለም። ዞሮ ዞሮ አሁን ላይ አዲስ መመሪያ ይፋ ከተደረገ ወደ እናንተ የማደርሳችሁና የማስደምጣችሁ ይሆናል አለው ዛሬ አንድ የአሜሪካ ዶላር 167 ብር ከ73 ሳንቲም ሲመነዘር 100 የአሜሪካ ዶላር 16773 የኢትዮጵያ ብር ሲመነዘር እይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናርን ስንመለከት በዛሬው ዕለት አንድ የኩዌት ዲናር 549 ብር ከ93 ሳንቲም ሲመነዘር 100 የኩዌት ዲናር 54943 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 120 ብር ከ60 ሳንቲም ሲመነዘር 100 የካናዳ ዶላር 12ሺህ ከ6 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 211 ብር ከ13 ሳንቲም ሲመነዘር 100 የስዊስ ፍራንክ 21ሺህ 113 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ የኳታር ሪያል ነው። በዛሬው ዕለት እንግዲህ የኳተሪያል መረጃ ከተለያዩ የመረጃ ምንጮች አሰባስበናል። በዚህም አንድ የኳተሪያልን ስንመለከት 44 ብር ከ01 ሳንቲም ሲመነዘር 100 የኳተሪያል 4401 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውድሪያል ነው። በዛሬው ዕለት አንድ የሳውድ ሪያል 45 ብር ከ25 ሳንቲም ሲመነዘር 100 የሳዑዲ ሪያል 4525 የኢትዮጵያ ብር ሲመነዘር እይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለትም አንድ የዱባይ ድርሃምን ስንመለከት 46 ብር ከ25 ሳንቲም ሲመነዘር 100 የዱባይ ድርሃም 4625 የኢትዮጵያ ብር ሲመነዘር እይውላል ማለት ነው። ሌላው ዩሮ ነው። በዛሬ ሁለት አንድ ዩሮ 195 ብር ከ90 ሳንቲም ሲመነዘር 100 ዩሮ 19590 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬ ሁለት አንድ ፓውንድ ስተርሊ 225 ብር ከ83 ሳንቲም ሲመነዘር 100 ፓውንድ ስተርሊ 22583 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናር ናት። በዛሬ ሁለት አንድ የባህሬን ዲናርን ስንመለከት 443 ብር ከ80 ሳንቲም ሲመነዘር 100 የባህሬን ዲናር 44380 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬ ሁለት አንድ የጆርዳን ዲናር 233 ብር ከ82 ሳንቲም ሲመነዘር አንድ መቶ የጆርዳን ዲናር 23380 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ሁለትም አንድ የኦማር ሪያልን ስንመለከት 437 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 43710 የኢትዮጵያ ብር ሲመነዘር ይውላል ማለት ነው።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 ሌላው መግቢያ ላይ እንደገለጽኩላችሁ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመንን ስንመለከት አንድ የአሜሪካ ዶላርን 158 ብር ከ33 ሳንቲም ገዝቶ 161 ብር ከ50 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 206 ብር ከ05 ሳንቲም ገዝቶ 210 ብር ከ17 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 181 ብር ከ83 ሳንቲም ገዝቶ 185 ብር ከ47 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 42 ብር ከ06 ሳንቲም ገዝቶ 42 ብር ከ9 ሳንቲም እየሸጠ ይገኛል። የሳውድ ሪያልን ስንመለከት 41 ብር ከ03 ሳንቲም ገዝቶ 41 ብር ከ85 ሳንቲም እየሸጠ ይገኛል። የቻይና ዩዋንን ስንመለከት 22 ብር ከ02 ሳንቲም ገዝቶ 22 ብር ከ52 ሳንቲም እየሸጠ ይገኛል። ሌላው የስዊስ ፍራንክን ስንመለከት 190 ብር ከ95 ሳንቲም ገዝቶ 194 ብር ከ77 ሳንቲም እየሸጠ እንደሚገኝ ዕለታዊ የምንዛሬ ዋጋ ተመን የሮሃ ፎሬክስ ይህንን ይመስላል። ለዛሬ የቀረብኩላችሁ መረጃ ይህንን ይመሰላል ማለት ነው። ቪዲዮን ላይክ ላይክ ሸር ሸር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ እንላለን።